ጥሩ ነው። አመሰግናለሁ። እንዴት ነሽ ማክስ? ግን እንዴት ከዚች አይነት ሴት ጋር መኖር እንደቻልክ አላውቅም። ቫኔሳ በጣም ልዩ ሴት ናት። አይ ምንም ልዩ የሚያደርጋት ነገር የለም። አይ ሬቤካ፣ ቫኔሳ ጥሩ ሴት ናት። ስለ ሶፊያ መጥፎ ነገር ስለ ተነገራት ብቻ ነው እንደዚህ የሆነችው። በዛ ላይ ሶፊያን አታውቃትም። ስለዚህ ከእኔ የዚያብላ መጥፎ ነገር ሰምታ ነው የሚሆነው እኛን ካገኘችን ቀን ጀምሮ ስታዋርደን የኖረችው ለአንተ ምን እንደነገረች አላውቅም ምን አይነት ሴት እንደሆነች ደግሞ አይተሃል ኤው ልሽ ሬቤካ ሶፊያን በደንብ ለማወቅ ዕድል ብታገኝ ኖሮ ወንድሟ ለምን ይህን ያህል እንደሚወዳት ይገባት ነበር እኮ አይ ለሱ እንኳ አረፍዷል እንደዛ እንታስቢ እህቴን ታውቃት የለ እንዴ ያደረገችው ብቸኛ ነገር አላያንድሮን መውደድና ከእሱ ጋር ለመኖር ስትል ብዙ ነገሮችን ማጣት ነበር ቫኔሳ መጥፎ ሴት ናት ብዬ ማሰብ አልችልም። ምናልባት ስለ እሷ ጥሩ ነገር ስለተነገረህ ይሆናል እንደዚህ ያልከው። ዶክተሩ መጣ። ሶፊያ ነቅታለች። ውይ ፈጣሪ፣ መስገን እና እንዴት ናት አሁን? ትንሽ ተረጋግታለች። እናም አባቷ ማየት ትፈልጋለች። እኔም እዚህ እንዳለው ንገራት አባት። እሺ፣ እነግራታለሁ ልጄ። በዚህ በኩል ነው። አዎ፣ እንሂድ። ለምን እንደዛ አደረጋችሁ? አልባ ቡድን ውስጥ እንደዚህ አይነት ውሳኔዎችን ብቻችንን እንደማንስ ነግሬሻለሁ። ማንም ሥራውን እየሰራ እንዳልነበር ታውቂያለሽ። ኤድዋርዶ ና እኔ ለሚጌል ገንዘቡ ጥሩ ነገር ላይ እንደዋለ ለማሳየት በማሰብ ነበር ያን ያደረግ ነው። እንግዲህ ይህን ስለተናገርኩ ይቅርታ አድርግልኝ፣ ነገር ግን ይህን እምነት ከመሻር ሌላ በምንም ልንገልጸው አልችልም። እንዲ ሉሲ፣ እንዴት እንዲህ አይነት ነገር ትናገርኛለሽ? ከሚጌል ጋር ሙሉ በሙሉ እስማማለሁ። አሁን አሁን ግን አሁን ጥሩ ስራ እየሰራን ስለሆነ ሌላ ትልቅ ቤላ ሆቴል ለመስራት ነው ያቀድነው። ታዲያ ምን ያህል የገንዘብ ችግር አጋጥሞሽ እንደነበር አታስታውሽም? አሁን በጣም ደናነን። ስሚኛ፣ አንቺ እንደዚ አይነት ወጪ ብቻሽን መቆጣጠራች። የኤድዋርዶን የግንባታ ድርጅት ለማገዝ በማሰብም ነበር ይሄን ያደረግኩት። የመጀመሪያ ፕሮጀክቱ እንደሆነ ማወቅ አለብሽ። እንደዛ ከሆነ ኤድዋርዶ ምን ቀድሞ ማናገር ነበረበት። እሱም ይሄኛ አሰራር እንዳልሆነ ያውቃል። ትረጅኛለሽ ብዬ ነበር ያሰብኩት የልጆችሽን ሕይወት ለማስተካከል እዚህ ባልነበርሽበት ጊዜ ሁሉ እኔ ስለፋ ነበር የቆየሁት። እና የምታመሰግኝኝ እንደዚህ ነው። ስሚ፣ ለድጋፍሽ ሁሌ የማመሰግንሻለሁ ሄሜና ግን፣ እኔ እናንቺ ጓደኛሞች ስለሆንን እንደዚህ አይነት ነገር ማድረግ አትችል። ኤዶ አርዱ መነጋገር አለብን። አያሁን ሁኑ ማሪ፣ እባክሽ አታልቅሽ። ኔ ውድ አባዬ፣ ልጅ አሁን አደጋ ላይ እንደሆነ ነገሩኝ። ደህና ይሆናል፣ ተስፋ እንዳትቆርጭ ልጄ። አባዬ እባክህ እርዳይ። ልጅ ጤነኛ ሆኖ እንዲወለድ ምንም ነገር አድርጋለሁ። እባክህ ጸልይልኝ አባዬ፣ እባክህ። በፈጣሪ እርዳታ ሰላም ይሆናል ማሬ። ልጄ በጭራሽ ምንም ነገር እንዲሆንብኝ አልፈልግም። አዎ ሶፊያ፣ እባክሽ ተረጋጊ። መረጋጋት እንዳለብሽ ዶክተሩ ነግሮኛል። እኔ ከጎንሽ እንደመሆንና አንቺና ልጅሽ ሰላም እንድትሆኑ ፈጣሪን አጥብቄ እንደምማጸነው እወቂ። እያው እንግዲህ ሊያድነን የሚችለው ፈጣሪ ብቻ ነው አደለ? አዎ ልጄ፣ ፈጣሪ ማመን አለብን ሶፊያ ፍቃዱንም መቀበል አለብን። ሁሉም ነገር ለበጎ ነው። በዚህ ደግሞ በደንብ ማመን አለብሽ። እናትሽ በገነቱና እየጠበቀችሽ እንደሆነ አውቃለሁ እኔ ፍቅር። ለዛም ነው እርግጠኛ ሁኜ ልነግርሽ የደፈርኩ ልጄ። አባዬ እባክሽ ተረጋጊ ሉዊስ። ምን ልታዘዝ አለቃ? ከአሊያንድሮና ከሂሳብ ክፍል ዳይሬክተር ጋር ቀጠሮ እንድታስይዝልኝ እፈልጋለሁ። እሺ ይዝልሃለሁ። እና እባክህ ሰነዶችን በደንብ እያየ ባለፈው የተፈጠረው ነገር እንዲደገም አልፈልገም። እሺ አታስብ፣ በድጋሚ አይፈጠርም። ተስፋ አደርጋለሁ። አለን ቆይ አንዴ፣ ምንድን ነው? ለምን እኔ ላይ እንደዚህ ኮስተር እንዳልክ አልገባኝም። አብረን ስለምንሰራ ብቻ ጓደኛሞችን ማለት አይደለም። የምትለኝን ከማድረግ ውጪ ምንም ነገር አድርጌ አላውቅም? እና ስራን በአግባቡ ስለሰራ እንዳመሰግን ነው የምትፈልገው እንዴ? አይ፣ በፊት ግን ከዚህ የተሻለ ቅርርብ ነበረን። ብቻ ይሁለ ለመቀየር ሞክሬ ነበር ህይወቴ እዚህ ከምሰራው ስራ በላይ እንዲሆንልኝ ጥሬ ነበር። ነገር ግን ተሳስቻለሁ። ስለዚህ ገደብ እና በጅልለት የተሻለ ነው ብዬ አስባለሁ። እሺ፣ ስራችን ላይ ብቻ ትኩረት እናደርግ። እሺ፣ እንደፈለግ። ፈጣሪ ክብርና ምስጋና ይግባው። እንደ ጅማሪያችን እንደ ጅማሪ ሁሉ ፈጻሚ የሆንም እንደ ፍቃድ አሰምርልን። አሜን ፈጣሪያችን ወይ ለዘላለሙ የተመሰገንኩን አሜን ይህም መቁጠሪያ የሰጠችኝ የሶፊያ እናት ነበረች ቢላር ነው ስሟ ይሄ እሷ ነበር አዎ የልብ ጓደኛ መቁጠሪያ ነበር አዎ ታመሜ ሳለ ነበር የሰጠችኝ ፈጣሪን ሊምረኝ እንደሚችል ነግራይ ነበረ ከዛም ተሻለኝ የሶፊያ እናት ምን አይነት ነበረች ወይ ይገርምሻል ቤላር ማለት ለኔ በጣም ምርጥ ጓደኛ የነበረች ሐቀኛ ነበረች፣ ተጫዋች ናት። ልክ እንዳንቺ ነበረች። ይኸውልሽ ለዛም ነው ማሊና አንቹ አንቺን መውደዶ የማይገርመኝ። እኔ ላይ እነዚህን የሚያይ ይመስልሽ? አዎ እንደሚያይ እርግጠኛ ነኝ። በሚገባ አንቺም እነዚያ ባህሪዎች አሉሽ። እሷን በደንብ አውቃት ነበር። እንደ እሷ አይነት ባህሪ ነው ያለሽ። ሶፊያን ማየት በጣም እፈልጋለሁ። ብዙ የምትቆይ አይመስለኝም። ስትወጣ በደንብ ታገኛታለሽ። ያለፉት ቀናት በጣም ከባድ ነበሩ። ምን ነው የመረዳሽ ነገር አለ? አይ ራሴ መጨረስ ያለብኝ ነገር ነው። እንደዚህ ውንሹ ባለን ምክንያት ነው። አይዞሽ አታስቢ። አንቺ ብቻ አይደለሽም እየተንገላታሽ ያለሹ። ማለት ማለቴ እኔም ከሱ ጋር ለመግባባት ታጋጥሞኛል፣ ግን ግድ አይሰጠኝም። አንቺ እኔ ማድረግ ብቻ ነው የምፈልገው ሉዊስ በእኔ ምክንያት ከእሱ ጋር እንድትጋጭ አልፈልግም። እሱ አያሳስበኝም። የእውነት ለመናገር ብዙ ነገር አግኝቼበታለሁ። ጥሩ ጓደኞች አሉኝ፣ እየተራመድኩ ነው። አለን የሚያደርገው ነገር ትርጉም የለውም።